ነው። ያለው እባጭ እጢ ኢንፌክሽን አለብኝ ለምትሉ አመሰግናለሁ የማንዬ። እባጭ፣ ኢንፌክሽን፣ እጢ እንዲህ አንዳንዴ እንደዚህ ይሻለኛል፣ ለሁሉም አንድ ላይ ለመመለስ ላለባችሁ የጥቁር አዝሙድ፣ ጥቁር አዝሙድ ያልተፈጨ አንድ ማንኪያ በአንድ ብርጭቆ በፈለዋ ዘብዝፋችሁ ታድራችሁ፣ ጠዋት በባዶ ሆድ ትጠጣላችሁ። አመሰግናለን። ስ የልጄ ሰማይ ገርም ደስም ይለይ። ስ ማሻላ ማንያ አመሰግናለሁ። ኔወድ በወጣ የተካ የኔ ጣፋጭ አላህ ትርፍርፍ ያርጋችሁ። እድሜ ጤና ይስጣችሁ። ከወጣችሁበት አለመሰል ማዳራችሁ ይመልሳችሁ። ትንሽ ሰርታችሁ ብዙ የምታተርፉ አላህ ያርጋችሁ። የሰው ፊት አያቆማችሁ። ሰጭ እንጂ ተቀባይ አድርጋችሁ። የአሄራም የአዱኛን ቤታችሁ አላህ ያሳመርላችሁ። ሁላችሁ ነው ሚን ዱ ስለሰጣችሁ ሳይሆን ሁሌ ነው ዱ ማረገው እና ውዶቼ እባጭ እጢ ነስርዬ አመሰግናል። እባጭ እጢ ኢንፌክሽን አለባችሁ የተባላችሁ ካላችሁ ጥቁር አዝሙድ ያልተፈጨ ማታ አንድ ማንኪያ ተዘፍስፎ ያድርና ጠዋት በባዶ ሆድ ይማሰልና እንትን ማር አንድ ማንኪያ ጨምራችሁ፣ ግጥም ማርጋችሁ ጠጡ። ግልጽ ነው። እንዲሁም ደግሞ የስኳር ሕመም ላለባችሁ ያልተፈጨ የታመሰ አንድ ማንኪያ አብሽ በፈላ ውሃ ዘፍዘፋችሁ አሳደራችሁ፣ ጠዋት በባዶ ሆድ አማስሎ እስከነፍሬ መዋጥ ነው። አሁን ጥያቄ ያላችሁ ጻፉ። ጽሁፍ እየተከታ ዋሌኩም ሰላም። ራምትላይ በረካቱ የፊንጢጣ ሰርቻ አለው። እሺ የፊንጢጣ ሰርቻ አለው። ገብተሽ አጠቃቀሙ አይተሽ ተጠቀሚ፣ ችግር የለውም ቅሻለኝ እሺ፣ የምጠይቅሻለኝ ላስገባሽ ግዴታ ነው። እዚህ እየነገርኳቸው ነው። እሺ ገስት ላኩሽ፣ ገስት ላኩ በወረፋ። አሁን የሰጠችን ጊፍት የሰጡኝ ልጆች ጥያቄ አላቸው። ሳዲ ወይ ይቅርታ የኔ ቆንጆ፣ የሳይለንስ ቪዲዮን አንቺ ቤት ለቀሽ፣ አመሰግናለሁ። የኔ ውድ አመሰግናል ኪበልልኝ አላ እድሜ ከጤና ይስጣችሁ። ስራ የሌላችሁ ስራ ይስጣችሁ። ጤና የሌላችሁ ጤና ይስጣችሁ። ልጅ የሌላችሁ ልጅ ይስጣችሁ። ትዳር የሌለሽ ከሆንሽ ሷሊሁ የሆነ የምትመኪበት ትዳር አላህ ይወፍቅሽ። ባል የሌለሽ ከሆንሽ ሚስት የሌለ ከሆን ከአመለ ሷሊ የሆነ ሴት አላህ ይወፍቃችሁ። እድሜ ከጤና ጋር ይስጣችሁ። ግንባራችሁ የሚፈራ ያርጋችሁ። የተናገራችሁት የሚደመጥ አለ ያርጋችሁ አገር የተጣላ ከተጣላው ጋር የምታስታርቁ አለ ያርጋችሁ። ተፈላጊ ያርጋችሁ። ፈላጊ ሳይሆን ተፈላጊ አለ ያርጋችሁ። እንደ ውሃ ያስወድዳችሁ። ሰይዲና ሙሐመድ ባል ያላቸው እሷ፣ ለምሳሌ መጥፎዎች አሉ፣ እነሱን አለ ያርግላቸው። ባል ያላቸው እሷ አለ ያርግላቸው። ታዛዥ ለሚስቶቻቸው ታዛዥ አላህ ያርጋቸው። መጥፎ መልክ አለባቸው አላ ያንሳላቸው። ሚስቴ ትዳሬ፣ ኑሬ፣ ቤቴ የሚሉ አላ ያርጋቸው። ሌላ ሴት ሲያዩ ቂጠማ ያርግባቸው፣ ውሽሿቸው ሽባ እንደዚህ አላ ያርጉ። ሴቶችም ሌላ ወንድ የምታዩ ከሆነ ድንዝዝ ያርጋችሁ። ልትከፍቱ ስትሉ ዝግት ያርገው፣ እንዲጠብቅ ያርገው አላ። ምኑን ነው ማሬ፣ ሰውን እኮ ሰው መሆን የለም። ወዴ የፊንጢጣው ነው ወዴ የሳይነስ ቪዲዮ፣ እኔ ቤት ነው የእኔ ቤት ነው። ግን አስበው እየሰራሁት፣ ሁለተኛው አማራጭ የሳይነስ ነው። እሺ፣ ወዴ ካልሆነም እነግርሃለሁ። እዚህ ትገባለህ

ሚዩት አርጉ የማን ነው ግልጽ የሚረብሸኝ ሚውት አርጉ። ውዶች ለምን በደንብ እንድንደማመን እና ውዶችዬ፣ በመጀመሪያ ለጭንቀት የሚለውን ልመልስልህ። ለጭንቀት ምንድን ነው ማድረግ ያለብህ? ጦስኝ ታቃለህ? አዎ፣ ጦስኝ እንደ እጣን ማጨስ ነው የመጀመሪያው። ስራክ ግልጽ ነው። ለምሳሌ ጠዋት እና ማታ አጨስ ቤት ላይ ጦስኝ ታረግና እሳቱ ላይ በስሱ መታጠን እንደዛ፣ ጠዋት እና ማታ። ሁለተኛ ደግሞ ምንድን ነው? አንደኛ በቀዝቃዛ በጣም በጨነቀ ሰዓት በቀዝቃዛ ውሃ ፊት መታጠብ ነው፣ ወይም ደግሞ በረዶ እንደዚህ መያዝ፣ ደረቅ በረዶ በረዶ ታውቃለ? ፍሪጅ ውስጥ የሚገባው እሱን እንደዚህ አርገህ ቢያንስ ለአስር ደቂቃ ምናምን ያዝበት። ግልጽ ነው ኦቨር የሆነብህ ሰዓት ደግሞ በመስታጠቢያ ነገር፣ ንጹህ መስታጠቢያ ላይ ውሃ ትሞላና እላዩ ላይ በረዶ ትጨምርበትና ፊትህን ለአንድ ለሰላሳ ሰከንድ ሰከንድ ማለት ያው ደቂቃ አይደለም ከደቂቃ በታች ማለት ነው። እንደዛ አርገ ፊትህን ዝብዝብ ፈርግ እና በእነዚህ መንገዶች ጭንቀትን መቀነስ ትችላለህ። ሌላው ደግሞ ለአንዱ የእግር ምን ነበር ያልከኝ? በጣም ስቃይ ያለው እንደ ነርቭ እንዳይሆን ብዬ ሂጅ ነበር ህክምና። ነርቭ የለህም አሉኝ። ምች ነው ይሄ፣ የጫማ ነው ይሄ። በምን እንደሚስታቃለህ፣ ወንዶች ጫማ አድርጋችሁ ሽፍን ጫማ ታረጉና ፀሐይ ላይ ወይም ደግሞ ሙቀት ቦታ ላይ ስታወርቁት ምች ይመታል። እግር ግልጽ ነው እሱ። ደግሞ አንደኛ ፌጦ ነው። ፌጦ በቡና መጠጣት ነው ፌጦ ፌጦ ንጹህ ፌጦ ታውቃለህ አይደለ እሱን በቡና አድርጋህ መጠጣት ነው ሁለተኛው ደግሞ ዳማከሴ ነው ዳማከሴ ደግሞ ራሱ ምች ስላለው ማታ ላይ ብቻ ከሆነ ነው ዳማከሴ ፈሳሹን ብቻ ጭምቅ አድርገህ መቀባት ግን ፌጦ ነው መጀመሪያ ለሶስት ቀን ለአራት ቀን ፌጦን ሞክረው ገባህ አይደለ ከዛ ደግሞ ዳማከሴው አዎ ይሄ ለምች ምች አይደለ ያልከ እንደዚም ምን ዳማከሴ ነው ወይስ ስፌቱ? አዎ፣ ጥሬውን ቡና ውስጥ ከተ ነው የምጠጣው። እሺ፣ ቡና ውስጥ ከተ መጠጣት ነው። እሺ አባት እንደዛ አርግ እና ደግሞ የዛር መንፈስ ዛር የሚባል ይሄ የቤተሰብ ጣጣ ምናምን ነው። እንደዛ ከሆነማ ጦስኝና ፌጦ ምንም ማን ነው። ደዛን መንፈስ ላልከው ቀበርቹ አጭስ ቤትክ ላይ እና ደሞ በአንድ ጆክ ውሃ የተፈጨ ቀበርቹ ገላት አጥበስ። ስትጨርስ በሱ መለቅለቅ። ግልጽ ነው? አዎ ግልጽ ነው። ምንም ማደር። ቆይ እንትን ልጨርስ ገዝቼ የገቡትን ልጨርስና በተራተራ አስገባለሁ። ይማን ቀጤ እኔ ራበይ ግን እንዴት እሰማችኋለሁ። ካሜራው ምግብ እየበላች ነው። አሁን ካወራው መጥፎ ነገር ነው። ናይኑ ዳኛዋ የላ እንትን ነው ጡቴን እና እንቅርት አለብኝ። በእናትሽ እና ጡቴ በጣም ያቃጥለኛል። እሱ የእንቅርቱ ስሜት ነው። እና ለእንቅርት ቀበርቹ የተፈጨ በማር ጧት ጧት በባዶ ሆድ በደንብ አንድ ላይ ለውሰሻቸው ለኢንፌክሽን ዛሬ ሰርቻለሁ። ለማዕፀን ኢንፌክሽን ሰላም ሰላም፣ የሀገሬ ሰርቻለሁ። ገብተሺ ቅርቱ ስሜት ነው ጡቴን የሚያመኝ የሚያቃጥለኝ። አዎ፣ እና ምን ታደረግ ይመሰለሽ? የተፈጨ ቀበርቾ፣ ከዛ በአንድ ንጹህ ማር ቢገኝ ነጭ ማር፣ ካልሆነም ቀዩም ቢሆን በደንብ ለውሰሹ፣ ጠዋት ላይ በባዶ ወድሽ ዋጣ አድርጊ። ከዛ ሻይ ስጠጪ ቡና ስጠጪ ደግሞ ዱቄቱን ትንሽ ንስንስ እያረግሽ ልክ እንደ ስኳር ተጠቀሚ። ዛሬ ደግሞ እንትን ለጢ ብለሽ ነበር። እንትን የደቀቅሽው የባህር ዛፍ ቅጠል ነው ወይስ ወርጋናል ሩዝ ላይ የሚጠቀሙት ነው? አይቼ ነበር ቪዲዮ አልገባኝም። የባህር ዛፍ ቅጠል አደለም፣ ራሱ የቻለ ቅጠል ነው። ሩዝ ላይ የሚጠቀሙት አደለም፣ ያረቡ አደለም፣ በፍጹም አደለም። ቀበርቹ ዱባይ ውስጥ አለ ግን በተሰብ በጣም ሞልቷል። የሆነ ነገር ህንዲ ነው ስሙ የሆነ ነገር ጥር ጥርዙዝ ነው ምናምን ብለው ጽፎ ነበር በአረብኛ ነው አላውቅም። ጥር ቁስ ነው የሆነው ነገር እስኪ ቀበርቾ በአረብኛ የምታጎበት ጻፉላት። አይዋ የሆነ ሰው ጽፎልኛል